ስጋ በመቃብር ነፍስ ደግሞ እግዚአብሔር በፈቀደው በመካነ ነፍሳት የሚኖረው መኖር ነው። አራተኛው ነፍስና ስጋ ተዋህደው ክርስቶስ በመጨረሻ ለፍርድ ሲመጣ ንዑ ሀቤ ወደ ኔኑና ሁሩ ምኔ ከኔ ወግዱ የሚልበት የመጨረሻ ዕለት ነው። ይሄ የመጨረሻ ዕለት ነው ማለት አራት ህልውና ማለት ይሄ ነው። ሰው ያለው ይሄ አራት ህልውና ነው። አሁን ሰው እስከዛሬ ድረስ እየኖረ ያለው ሶስቱን ነው። አራተኛውን ገና አልደረስንበትም። ከእናታችን ማይፀን ተወልደናል ከእናታችን መሕፀን እንደተወለድን ሁላችን እናውቃለን። በምድር እየኖርነ ነው እንደኖርን እናውቃለን። የሞተ ሰውም አለ። ነፍሱ ስጋውንም መቃብር ወስደን አድርሰናል። ነፍሱም ደግሞ በመካነ ነፍሳት እንዳለች እናውቃለን፣ እናምናለን ማለት ነው። ክርስቶስ ዳግም ሳይመጣ ግን ገሃነምና መንግስተ ሰማያት የሚባሉ አይከፈቱም። መካነ ነፍሳት የሚባሉት ሲኦል እና ገነት ናቸው። ዳግም ሲመጣ ነፍስን ከመካነ ነፍሳት ስጋን ከመቃብር አስነስቶ አዋህዶ ያኔ ፍርድ የሚሰጥበት። ኢትፍርህዎሙ ለለ ይቀትሉ ስጋክሙ ወነፍስክሙሰ ኢይክሉ ቀቲሎታ ስጋችሁን የሚገድሏችሁን አትፍሩ፣ ነፍሳችሁን መግደል አይቻላቸውምና ካለ በኋላ ወባይቱ ፍርህዎ ለዘቦ ስልጣን እምድህረ ቀተለ ነፍሰ ወስጋ ህቡራ ይጉሉ በውስጥ ገሃነም፣ ነገር ግን ነፍስና ስጋን ከገደል በኋላ በገሃነም የሚቀጣውን እርሱን ፍሩት የተባለችው ፍርድ ገና ወደፊት የምትመጣ ናት። ስለዚህ ገሃነም ብለህ ያነሳኸው እንደ ራእይ ነው ያሳያት እንጂ ከገሃነም አወጣቸው አይልም ቃሉ ሲወርዱ አሳያት ነው እንደ ራእይ ራ ዮሐንስ የሚባል መጽሐፍ አለ አይደል፣ በሱ ልክ መረዳት ይጠይቃል። የመጀመሪያው ሐሳቡ ያ ነው። ሁለተኛው የእመቤታችን ቅድስት ድንግል ማርያም ለኛ ለኦርቶዶክሳውያን ከፍጥረታት ሁሉ የተለየች የምንላት የተሰጣት ሀብተው ይህ ወይም ጸጋዋ ልዩ ስለሆነ ነው። ምሳሌ ልውሰድ፣ በእኛ ቤተ ክርስቲያን እመቤታችን ዛሬም ድረስ ድንግል ናት። በሌላው ደግሞ በግልባጩ ደግሞ የኢየሱስ ክርስቶስ እናት ናት። እናቱ ስትሆን ድንግል ናት፣ ድንግል ስትሆን ደግሞ እናቱ ናት። እያልሁ ያለሁት ድንግልና ያላት ሴት ልጅ የላትም፣ ልጅ ያላት ሴት ድንግልና የላትም። አንዱን ከወደዱ አንዱን ያጣሉ። ድንግል ግን ድንግልናዋም አለ አብሯት፣ ልጇም አለ አብሯት። ልጅም አላት፣ ድንግልናም አላት። እናት ስትሆን ድንግል፣ ድንግል ስትሆን እናት ናት እያልሁ ያለሁት መልልተ ህግ አድርጎ እግዚአብሔር ለብቻ ለዓለም ድህነት አድርጎ አዘጋጅቷታል። ተፈስይ ፍስይት ኦ ምልይ ተጸጋ ጸጋን የተመላብሽ ብሽ ተብላ ተነግሯታል። በዚያ መሰረት ጸጋ የተመላባት ቅድስት ድንግል የጸጋ ግምጃ ቤት የሆነው ኢየሱስ ክርስቶስን ወልዳለች። ስትወልድ እግዚአብሔር ለቅዱሳን ሁሉ ጸጋን የሚሰጥ በርሱ ያመነ ዋጋ እንደሚያገኝ ሁሉ በእኔ የሚያምን እኔን የወለደች እናት አይደለም፣ በእኔ የሚያምን ነው ያለው ጌታ። እኔ የምሰረውን ስራ ይሰራል ካለ በኋላ ከእኔም አብልጦ ይሰራል ያለ ባለቤቱን፣ ልብ ብላችሁ አዳምጡ። በእኔ የሚያምን እኔ የምሰረውን ስራ ይሰራል ይቀጥልና ከእኔም አበልጦ ይሰራል አለ። እኔ የምሰረውን ስራ ይሰራል ማለት ምን ማለት ነው? እርሱ ምን ሰርቷል? ህሙማንን ፈውሷል፣ ድውያንን ፈውሷል፣ ሙታንን አስነስቷል። በእኔ ያመነ እሱን ይሰራል አለ። እርሱ ምን ሰርቷል? በገሃነም ያሉትን ማለት በሲወል ያሉትን ለዘመናት ለ5500 ዘመን ሲቀጡ የነበሩትን አውጥቷል አይደል? በእርሱ ያመኑ ቅዱሳን ደግሞ በእርሱ ያመኑ ቅዱሳን ደግሞ እርሱ እንዳደረገው እንዲሁ ያደርጋሉ። ማለት ምን ማለት ነው? ያ የሰጣቸው ጸጋ፣ የገባላቸው ቃል ኪዳን ስለማይታጠፍ፣ ሰኞ ሰጦ ማክሰኞ እንደ ስጋዊ ፍጥረት ስለማይቀማ፣ ያ እኔ በእኔ የሚያምን እኔ የምሰራውን ስራ ይሰራል ከእኔም አብልጦ ይሰራል ተብሎ ስለተነገረ፣ ለሁል ጊዜ የሚያገለግል ስለሆነ፣ እንኳን ለድንግል ለሌሎቹ ቅዱሳን ሁሉ ለእነ ክርስቶስ ሰምራ ለሌሎቹም ቅዱሳን የተሰጠ ቃል ኪዳን ነው ማለት ነው። ሌላው በጣም የገረመኝና የተደነቁበት ልጁን እናቱን የገደለ ኢየሱስ እንዳላላውቅም አላውቅም ብለህናል። ነፍስን ከስጋ የሚለይ አምላክ ብቻ ነው። ኢየሱስ ክርስቶስ አምላክ ወይም ልጇ ኢየሱስ ክርስቶስ ወይስ ሌላ አካል ነው ነፍሷን ከስጋዋ የለያት? ልብ ብለህ አዳምጥልኝ። ምክንያቱም ነፍሷን ከስጋዋ ልጇ ሊለያት አይችልም ብለኛል። እና ሌላ ባለሥልጣን አለ ማለት ነው ከኢየሱስ ክርስቶስ ውጭ ነፍስን ከስጋ የሚለይ ስለዚህ ይህ ትክክል አይደለም ማለት ነው ትክክል አይደለም እንደገና ገሃነም ማነሱ ነፍሳትን በእመቤታችን በቅድስት ድንግል ማርያም አማካኝነት ነፍሳት ከሲኦል ወደ ገነት የሚሸጋገሩ ከሆነ ከሆነ መጸለይ መጾም መስገድ አያስፈልግም ብለሃል በልጇ ኢየሱስ ክርስቶስን አምላክ ብሎ አምኖ በኢየሱስ ክርስቶስ በዘረጋው የቅድስና መስመር እየተራመደ እየተጓዘ በመሃል እንቅፋት ሲገጥመው ምርኩዝ የምትሆና ድንግል ማርያም ማለት በአጭር ቋንቋ እግር ኑሮ ክራንች እንደመያዝ ማለት ነው እንጂ እግር ሳይኖር ክራንች ብትይዝ ወድቆ መሰበር ነው። ክራንች ማለት ለእግር ድጋፍ የሚሆን ማለት ነው፣ ድጋፍ የሚሆን። እንደዚሁም ሁሉ ያንን በእምነታችን ውስጥ ለሚመጣብን ድክመት የምታበረታን ምርኩዘ ሕይወት ናት እንጂ ድንግል ማርያም በቃ ዝም ብለህ ማመንም አይጠበቅብህም ስራ መስራትም አይጠበቅብህም፣ እንደፈለክ ዘሙት ስትጨርስ ድንግል ታወጣለች የሚል ኦርቶዶክሳዊ አስተምህሮ የለም፣ መጽሐፍም አይልም። የመጨረሻው እመቤታችን ቅድስት ድንግል ማርያም ኢየሱስ ክርስቶስ እንደሚታወቀው ገና በቀዳሚ ፍጥረቱ አዳምን ፈጥሮ በገነት አርቆ አግኖ አክብሮ አስቀመጠው እንላለን። ከዚያ በላ አጸ ህይወትን አይደል ማለት እጸ በለስም በላ አጸ ህይወትን ሳይበላ ወረደ። ልብ ብላችሁ አዳምጥኝ፣ ወረደ። ሲወርድ መጦ ከድንግል ተወለደ። አዳ ነው አድኖ ደግሞ ንስሐ ደግሞ ሰጠው ደግሞ የሚጸጸትበት ጊዜ ደግሞ ሂድና ራስክን ለካህን አሳይ ብሎ የሚመረምር የሚናዝዙ ሐዋርያትን አስቀመጠልን። ይህ ደግሞ አልሳካለት ሲል የሰው ልጅ እግዚአብሔር ደግ፣ መሐሪ፣ ርኅሩህ፣ ጠባቂ፣ አዋቂ፣ ጠንቃቂ ነውና ሁሉን የሚረዳ ስለሆነ እንደ ድክመታችን ደግሞ በቅዱሳኑ በኩል የምናድግበትን መሰላል ሰጠን ማለት ነው ለምንድን ነው የኔ የሰጠ መስመሩ ይሄ ብቻ ነው ብለን ልንከሰው አንችልም። የቅድሙ ነው የምደግመው አንዱ እሱ ነው። ሁለተኛ ነገረ ማርያምና ነገረ ቅዱሳን የሚተረጎመው መጽሐፍ ቅዱስን መሰረት አድርጎ እንዲህ ለማለት ተፈልጎ ነው፣ አስቀድሞ ለማጠር ነው እንዲህ ለማለት ተፈልጎ ነው እያለች ቤተ ክርስቲያን እያንዳንዱን የምትተረጎምበት የማብራሪያ መጽሐፍ አላት። እሱን ከጠየቃችሁን እናስረዳችኋለን ማለት ነው እንጂ እሱን ሳትጠይቁ እሱን ሳትጠይቁ በራሳችሁ ስሜትና ፍላጎት ያው ቅድም መዝሙረ ወንድሜ ሲል ስለነበረ እኔ በእሱ ላይ ማብራሪያ መስጠት አልፈልግም። ስለተነገረ ማለት ነው። ራሳችን ማብራሪያ ሰጠን፣ ራሳችን መጽሐፉን አውጠን ደምድመን፣ ከዚያ በኋላ ደግሞ አስረዱ። ምኑን ነው የምናስረዱ ከደመደም። አሁን እኔ ለምሳሌ አሁን በቃ አንድ ነገር አንስቸ ለዚያ መደምደሚያ ማብራሪያ ሰጥቸ መጽፍ ጠቅሸ ለግሌ በቃ ይሄ ነው ዘግቻለሁ። ካልሆኝ መጠየቅ አያስፈልግም። ቆልፎ ለግል መቀመጥ ይሻላል። ስለዚህ የቤተ ክርስቲያን መጽሐፍ እያንዳንዱ ምንተረጉማቸው እኛ ነን። ያልተማርከውን መጽሐፍ ያላወቅከውን መጽሐፍ መጠ የምትተረጉምልን ከሆነ ያላሳደጉትን ውሻ እንደ መፍታት ማለት ነው። ያ ሲፈቱት እንደሚናከስ ይህም ሲፈቱት ይጎረብጣል። አሳን እስከ ሾሁ መብላትና መጻሕፍትን ያለ ተርጓሚው መዋጥ ለራስ ያቅራል፣ ለሰሚም ያውካል። ትክክል አይደለም። መጻሕፍትን የምትተረጉም ቤተክርስቲያን ብቻ ናት፣ የቤተክርስቲያን መጽሐፍ የምትተረጉመው ስለዚህ አሁን ያነሳው እግዚአብሔር ከፍጥረታት ሁሉ ለይቶ አንድያ ልጁን ተቀዳሚ ተከታይ የሌለውን ውረድ፣ ተወለድ፣ ሙት፣ ተሰቀል ብሎ ለዓለም እንደሰጠ ሁሉ ሲሰጥ ከስጋዋ ስጋ ከነፍሷ ነፍስን ነስቶ ሰው ይሆን ዘንድ እንደተመረጠች ሁሉ በተለየ ኬዝ ተመርጣ ዓለም የማይወስነውን ክርስቶስ ሀያው ዓለማት የሚባሉትን ለሰከንድ የማይችሉትን ዘጠኝ ወር ከአምስት ቀን በማሕፀኗ ሶስት ወር ማለት ሶስት ዓመት በጀርባዋ እንዳዘለች እንደ ድንግን። በልዩ ደግሞ ለእርሷ ከገሃነም ፍጥረታትን ታወጣ ታገባ ዘንድ ስልጣን ተሰጣት ቢባል ያንስባታል እንጂ አይደንቅም። ለምንድን ነው? በእሷ ምክንያት በእርሷ አድሮ አይደለም እንዴ ከገሃነም ያወጣን? ከእርሷ ተወልዶ ከአካሏ አካል ነስቶ አይደለም እንዴት ሰላሳ ሶስት ዓመት የተመላለሰው እኮ ከእርሷ በነሳው ስጋ እኮ ነው። በመስቀል ተመስቅሎ የተሰቀለው ከእርሷ በነሳው ስጋ ነው። ገሃነምን ተራ ፈጣሪን ተሸክማ ከፍጡር ከፍጡር ቦታ ፍጡርን ወደ ፍጡር ቦታ ቀየረች ቢባል ምኑ ይደንቃል? ከዚህ የበለጠው እኮ በእርሷ ተደርጓል። ይህን የሚያስረዳን ተአምረ ማርያም፣ ነገረ ማርያም የሚባሉት መጻሕፍት የአበው ብራና ምን ይላሉ? አሁን እንዲያው ከሀሳብ አንጻር እንተርጉም ነው እንጂ አባቶቻችን በልዩ ጥንቃቄ እሱን፣ አሁን ማንም እየጻፈ እየከረተሰ ሊያመጣ ይችላል። ነገረ ማርያም ብራናው ምን ይላል ብለን ስናየው ደግሞ እርሱ በደንብ አብራርቶ ተርጉሞ ያስቀምጠዋል ማለት ነው። ስለዚህ ወንድሞቼ ይጨምሩበታል እሱን መረዳት ከምንም በላይ ተገቢ ነው ብዬ አምናለሁ። የአበባ አምላክ ሁላችን ያክብረን። እሺ፣ በጣም ነው የማመሰግነው መምህር ኤፍሬም፣ ጥሩ ነው ያብራሩልኝ። ጥያቄው እንግዲህ ከመዝሙር ያሬድ ነው የሚጀምረው ጠይቆ የነበረ አንድ ጥያቄ፣ ከዛ ወደ እርስዎ እመጣለሁ። የእሱን ልመልስለት ወደዚህ የመጣው ሳይጠመቅም ማውራት ይፈልግ ሰው አለ። ኦኬ፣ ሳይጠመቅም ወይም ደግሞ ይህንና ያን ነገር ሳያደርግም መዳን የሚችል ሰው አለ ብልህ ነበረ። የታለ ብልህ ጠይቀ ነበረ። መዝሙር ያሬድ አንተ የተፈለግ ቅድም ወርደፈ ነበር ኔትወርክ ባስቸገረ ሰዓት ላይ እህታችን ከአስተምሮ ይሁንልን ከታምራት አይሆን ስላለችኝ ነው እንጂ፣ አሁንም ከታምራት አንተ ቅድም ከታምራት ከታምረ ማርያም ከቦርና ጌንግ ጋር ስታወራ እንደነበርከው ከኔም ጋር የምታወራ ከሆነ አሳይሃለሁ፣ ለአንተም ለእሷም አሳያታለሁ ማለት ነው። እኔ ጋር ሲደርስ ግን በአስተምሮ ይሁን ተብሎ ተቀይሯል። ስለዚህ በቃ በአስተምሮ እንቀጠል ማለት ነው። እሺ ነገረ ማርያም በዛው አስተምሮ መሆኑን አንተ ማይክ ስትከፍት ነግርልኛል። አንዳንድ ከሰሪ ያላወቁ ሰዎች ኮሜንት እያደረጉ ስለነበር ማለት ነው። መምህር ኤፍሬም ደግሞ ምንድን ነው እያሉኝ ያሉት፣ ያው የመጀመሪያው ሀሳብ ትንቢታዊ ነው። ጉዳዩ አክቹዋል የተፈጸመ ሳይሆን ያው ትንቢታዊ ነው እያሉኝ ነው እንግዲህ ክፍሉ ሲናገር የተወለደ